ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 26፣ 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአፋ ብኃ ጎጃም ቀጠና ስድስተኛ ክፍለ ጦር ከብርጌድ አመራሮች ጋር ውይይቱ ሲቀጥል፣ ስናን አባ ጅሜ ብርጌድ ደግሞ ማስጠንቀቂያ አውጥቷል። በምዕራብ ጎንደር አብዛኛዎቹ ሐኪሞች የመብራት ኃይል መቋረጡ ተነግሯል። ፋኖ በሚቆጣጠረው የሱዳን ድንበርም አገልግሎቱ ተቋርጠዋል። በራያ አካባቢ ይቋቋማል የተባለውን አዲስ ሀገረ ስብከት በትግራይ የሚገኙ የ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 የአፋብኃ ጎጃም ቀጠና ስድስተኛ ክፍለ ጦር ከብርጌድ አመራሮች ጋር ውይይቱ ሲቀጥል ስናን አባጅሜ ብርጌድ ደግሞ ማስጠንቀቂያ አወጣ። ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀኝጌታ ዮፍታይ ንጉሴ ወይም ስድስተኛ ክፍለ ጦር በስሩ ያሉ ብርጌዶችን ወታደራዊ አመራርና አባላት በማወያየት በትግሉ ዙሪያ ጥልቅ ምክክር ማድረጉን ቀጥሏል። የአፋብኃ በጎጃም ቀጠና ቀኝጌታ ዮፍታይ ንጉሴ ክፍለ ጦር ሰብሳቢ ዘውዳ ለማዱኛ ከጅብላ ሙተራ ብርጌድ አመራርና አባላት ጋር በትግሉ ዙሪያ ጥልቅ ውይይት አድርገናል ብለዋል። በውይይቱም የትግል አቅጣጫዎችን በማስቀመጥ እንዲሁም ተቋማዊ ውሳኔዎችን በመወሰን ውይይቱን አጠናቋል። ይበንዲ እንዳለ ሌላው የስድስተኛ ክፍለ ጦር ብርጌድ የሆነው ስናን አባጅሜ ብርጌድ ውይይት ካደረገ በኋላ የማስጠንቀቂያ መልእክት አስተላልፈዋል። የስናን አባጅሜ ብርጌድ ትግሉ ይሳለጥና ከታለመለት ግብ ይደርስ ዘንድ ወቅቱን የተመለከቱ የሚከተሉትን ማስጠንቀቂያዎችን ሰጥቷል ሲል በመግለጫው ጠቅሷል። ከላይ በእዝ ደረጃ ከተፈቀዱ መስሪያ ቤቶች ውጭ ማለትም ባንክ፣ ጤና ጣቢያ መብራት ኃይል፣ ውሃ፣ ግብርናና የመንገድ ፕሮጀክት ተቋራጮች ውጪ ማንኛውም ሰራተኛ መስሪያ ቢሮ እንዳይገኝ ወይም እንዳይገባ ዛሬም በድጋሚ መግለጫ እየሰጠን ይህን መመሪያ ተላልፎ በተገኘ ማንኛውም አካል ላይ የማያዳግም እርምጃን ወስዳለን ሲል አስጠንቅቋል። ለብልጽግና መራሽ ስርዓት ተገዢ ሆኖ ወይም ለስርዓቱ ምቹ ሁኔታ ለመፍጠር አስተዳደራዊና ፖለቲካዊ ጥግ ይዞ የተገኘ አካል ላይ የማያዳግም እርምጃ የሚወስድ ሲሆን ይህ መግለጫ ከተሰጠ ቀን ጀምሮ በብልጽግና ስርዓት ስም ለበስ አካላት ተገደን ነው የፈ ሊፈጸም ነው የሚሉ ምክንያቶች ተቀባይነት የላቸውም ተብለዋል። የመሬት ነክና ተያያዥ ጉዳዮችን በቀጣይ በፋኖ ተቋማዊና መዋቅራዊ መምሪያ የሚታዩ ሲሆን በዚሁ ዙሪያ ማንኛውም ግለሰብ መሬት ከነበረው ይዞታና አጠቃቀም ውጭ የማይጨምር ወይም የማይቀንስ ነው ሲልም ብርጌዱ ጠቅሷል። ወቅቱንና የሰላም መደፍረስን ሽፋን በማድረግ ልዩ ልዩ የማጭበርበሪያ ሰነድ ያዘጋጀ ወይም የግል ሀብትንም ይሁን የጋራ ሀብቶችን የሽያጭ ጨረታ ያደረገ የተጠያቂነት አሰራር የሚሰፍን መሆኑን እና ትግሉ ከጀመረ ጊዜያን ስቶ ቤት ቦታና የሊዝ መሬቶችን ጨረታና ሽያጭ የታገደ መሆኑንና የሸጠ ወይም የገዛ ካለ ተቀባይነት የሌለው መሆኑንም ብርጌዱ አስታውቋል። የአማራ ፋኖ ብሔራዊ ኃይል በሰጠው አቅጣጫ መሰረት እቁብ መጣል ይሁን ማስጣል በወረዳችን የገጠር ቀበሌዎችና በወረዳችን የገጠር ቀበሌዎች የማይቻል ስለመሆኑ ይህንን ተላልፎ የተገኘ አካል ሀምሳ ሺህ ብር ቅጣት ተቀጥቶ እቁቡን የሚያቆምና በዚህ ገደብ ያልተቆጠበ ሀብት ንብረቱ የሚታገድ መሆኑን ብርጌዱ በመግለጽ አስጠንቅቋል። በምዕራብ ጎንደር አብዛኛዎቹ አካባቢዎች የመብራት ኃይል መቋረጡ ተነገረ። የፋኖ ጦር በሚቆጣጠር የሱዳን አዋሳኝ የምዕራብ ጎንደር አካባቢዎች የመብራት አገልግሎት መቋረጡ የተነገረ ሲሆን ምክንያቱ ከባድ ዝናብ እንደሆነ ተመላክቷል። ባለፈው ግንቦት 22 2017 ዓ ም በምዕራብ ጎንደር ዞን መተማ ወረዳ መቃ በተባለ ቦታ በጣለ ከባድ ዝናብ ምክንያት 230 ኪሎ ቮልት ተሸካሚ ስድስት የኤሌክትሪክ ምሰሶዎች በመውደቃቸው ወደ ሱዳን የሚጓዘውን ኤሌክትሪክ ኃይል ጨምሮ በምዕራብ ጎንደር ዞን በሚገኙ አብዛኛዎቹ ከተሞች ኃይል መቋረጡን የኢትዮጵያ ኤሌክትሪክ አገልግሎት አስታውቀዋል። በአገልግሎቱ የምዕራብ ጎንደር ዞን የስርጭት ኔትወርክና መሰረተ ልማት ቡድን አስተባባሪ አቶ ቃየልነህ በነበረው ከባድ ዝናብ ምክንያት ወደ ሱዳን የሚሄደው መስመር ጭምር ተጎርተዋል። በምዕራብ ጎንደር የሚገኙ በርካታ ከተሞች ኃይል ተቋርጦባቸዋል። የጥገና ስራዎች በባለሙያዎች እየተሰሩ ነው ሲሉ ተናግረዋል። ወደ ሱዳን ኤሌክትሪክ የሚያስተላልፈው መስመር ምሰሶ መውደቁን የተናገሩት አቶ ላቀ የመስመር ፍተሻ እየተደረገ በመሆኑ በጉ ጉዳዩ ዙሪያ ዝርዝር መረጃ እንደሌላቸው አመልክተዋል። አቶ ፋንታሁን ቢሆነኝ የተባሉ የዞኑ አመራር በበኩላቸው በጉዳቱ በርካታ ከተሞች ኃይል እንደተቋረጠባቸው ጠቁመው የመልሶ ጥገናው ስራ እየተሰራ ነው ብለዋል ሲል የጀርመን ድምፅ አስነብበዋል። ኮኪት ገንዳ ውሃ፣ አውላላ፣ አዳኛ፣ አገር ጫፎ፣ ገለጎ፣ ሽንፋ የተባሉ አካባቢዎች ኃይል ተቋርጦባቸዋል ብለዋል። የሽንፋ ከተማ ኗሪ አካባቢው ቆላማ በመሆኑም ኃይል መቋረጡም በብዙ ከተሞች በውሃ አቅርቦት ላይ ችግር መፍጠሩን አስረድተዋል። ከገንዳ ውሃ በ18 ኪሎ ሜትር ርቀት ላይ ጉዳት መድረሱን የተናገሩት የመቃ ቀበሌ ነዋሪ በመስመሩ ብልሽት ምክንያት ባንኮች፣ ጸጉር ቤቶች፣ ዳቦ ቤቶች አገልግሎት እየሰጡ አይደለም ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት በይፋዊ የፌስቡክ ገጹ እንዳመለከተው ግንቦት 22 2017 ዓም ንፋስ ቀላቅሎ የጣለ ከባድ ዝናብ መቃ በተባለ ቦታ ላይ ባለ 230 ኪሎ ቮልት ኃይል ተሸካሚ ምሰሶዎችን በመጉዳቱ በኃይል አቅርቦት ላይ ጉዳት ደርሷል ብለዋል። ከክረምቱ ጋር ተያይዞ በበርካታ አካባቢዎች የኤሌክትሪክ መቋረጥ በየለ ት ስራቸው ላይ ጫና እያሳደረ እንደሆነ የተለያዩ አካባቢ ነዋሪዎች መግለጻቸውን ዘገባው ጠቅሷል። በራያ አካባቢ ይቋቋማል የተባለውን አዲስ ሀገረ ስብከት በትግራይ የሚገኙ የኦርቶዶክስ አባቶች ተቃወሙ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶሱ በትግራይ ክልል ደቡባዊ ዞን የማይጨው ሀገረ ስብከት ሲተዳደሩ የነበሩ ስድስት ወረዳዎች በልዩ አደረጃጀት ራሳቸውን ችለው አንድ ሀገረ ስብከት ሆነው እንዲተዳደሩ ማድረጉ ከትግራይ ክልል ኦርቶዶክስ አባቶች በኩል ተቃውሞ ቀርቦበታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ከግንቦት ስድስት እስከ ግንቦት ሀያ ዓ ም ባካሄደው ጉባኤ በደቡባዊ የትግራይ ዞን የሚተዳደሩ ስድስት ወረዳዎች ማለትም የአላማጣ ከተማ፣ የኮረም ከተማ፣ ኦፍላ፣ ባታ፣ ጨርጨር ራሳቸውን ችለው ሀገረ ስብከት እንዲቋቋምላቸው ውሳኔ አሳልፏል ሲል የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽህፈት ቤት ግንቦት 24 2017 ዓ ም ባወጣው መግለጫ አስታውቀዋል። ሀገረ ስብከት የሚቋቋመው መንግስት ዞን አድርጎ ሲያዋቅር መሆኑን እየታወቀ በጉባኤው ላይ አጀንዳ ተደርጎ እንዲያዝ በማድረግና ከሚመለከተው የመንግስት አካል ጋር ተነጋግረናል ተረዳርተናል፣ የሚል አሳሳች መረጃ በማቅረብ እንዲወሰን ተደርጓል ብለዋል መግለጫው። በጉባኤው ላይ የተላለፈው ውሳኔ ትክክል አይደለም፣ ችግር ይፈጥርብናል የሚል ተቃውሞ በተወሰኑ የቤተክርስቲያኗ አባቶች ሀሳብ ቀርቦበት እንደነበር ጠቁመዋል። ነገር ግን ሲኖዶሱ የትግራይን ግዛታዊ አንድነት በመጣስ ሀገረ ስብከት እንዲቋቋም ተደርጓል ሲል የክልሉ ኦርቶዶክስ ቤተ ክርስቲያን ጽህፈት ቤት ባወጣው መግለጫ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሲኖዶስ ውሳኔን እንደማይቀበለው አስታውቋል። ከህግና አሰራር ባፈነገጠ መልኩ መልኩ ሆም ተብሎ የግዛት መስፋፋት ለማካሄድ የተቋቋመ ሀገረ ስብከት በመሆኑ የትግራይ ህዝብ እንዲቃወመው መንፈሳዊ ጥሪ እናቀርባለን ብለዋል። ለክልል ጊዜያዊ አስተዳደሩ ባቀረቡት ጥሪ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሲኖዶስ ውሳኔ በክልሉ ያለውን ወቅታዊ ሁኔታ ተጠቅመው ሁከትና ግርግር እንዲፈጠር ለማድረግ የተወሰነ ውሳኔ መሆኑን በመገንዘብ ተግባር ላይ እንዳይውል ኃላፊነቱን እንዲወጣ ሲሉ ጠይቀዋል። የትግራይ የጸጥታ ኃይሎችም የተላለፈው ህገወጥ ውሳኔን ተከትሎ ከአዲስ አበባ ወደ አካባቢዎቹ የተላኩ ልኡካን እና በአካባቢው የሚገኙ የፌዴራል መንግስት ተቋማት ጋር በመመሳጠር በአብያተ ክርስቲያናቱ የሚገኙ የትግራይ ተወላጅ የሆኑ የሃይማኖት አባቶችና ምዕመናን ላይ ከህገ መንግስቱ መብታቸው ውጪ ቤተ ክርስቲያናቱን እንዳያስተዳድሩ፣ እንዳያገለግሉ ነጻነታቸውን ተነፍገው ችግር ላይ ስለሚገኙ በህጋዊና ሰላማዊ መንገድ መፍትሄ እንድትሰጧቸው ሲሉ ጥሪ አቅርበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽሕፈት ቤት በመግለጫው ከባለፈው ስህተታቸው ያልተማሩ ሲል የገለጻቸው የቤተ ክርስቲያኗ አባቶች የአማራና የትግራይ ህዝብን ግንኙ ግንኙነት ሰላማዊ እንዲሆን ከማድረግ ይልቅ አሁንም ቅራኔ ውስጥ እንዲገባና ልዩነቶች ለማስፋት እየጣሩ ነው ሲል ኮንነዋል። የሲኖዶሱ ውሳኔ የሁለቱን ህዝቦች የማይጠቅም መሆኑን ተረድቶ እንዲቃወመው ሲል ጽሕፈት ቤቱ በመግለጫው ለአማራ ህዝብ ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔው የሚያመጣውን ችግር ተገንዝቦ ያሳለፍነውን ውሳኔ በድጋሚ ሊያጤነው ይገባል ሲልም መግለጫው አሳስበዋል። ውሳኔውን የማያርም ከሆነ ግን ይህን ተከትሎ ለሚመጣው ችግር ተጠያቂው ቅዱስ ሲኖዶሱ መሆኑን አስቀድመን ልናሳውቅ ነው።

በርካታ የፓርላማ ጽህፈት ቤት ከፍተኛ ኃላፊዎች ከስራቸው እንዲሰናበቱ መደረጉ አነጋጋሪ ሆነዋል። ከስድስት ወር በፊት ጀምሮ በአስር ሺዎች የሚቆጠሩ የመንግስት ሰራተኞች አዲስ በተዘረጋ የመንግስት አሰራር ከስራ እየተቀነሱ እንደሆነ ሲዘገብ ቆይተዋል። ከወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችለው ነው ቢባልም ከአዋጁ ጋር ተያይዞ ከክፍለ ከተሞች እስከ አየር መንገድ፣ ከንግድ ባንክ እስከ ፓርላማ ባሉ በርካታ በመንግስት ስር በሚተዳደሩ መስሪያ ቤቶች ውስጥ ያሉ ሰራተኞች ከስራ እየተቀነሱ እንደሚገኙ ታውቋል። አሁን ደግሞ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስተር በሆኑት በዶክተር ተስፋዬ በልጅጌ አጋፋሪነት በፓርላማ ውስጥ ይኸው የብሔር ማመጣጠን ሂደት እየተካሄደ መሆኑ ታውቋል። ይህን ተከትሎም የህዝብ ተወካዮች ምክር ቤት ጽህፈት ቤት ዋና ጸሐፊ ሆነው ሲያገለግሉ የነበሩት ዶክተር ምስራቅ መኮንን ከስራ መደባቸው መነሳታቸው ታውቋል። መሰረት ሚዲያ እንደዘገበው ዶክተር ምስራቅ ከግንቦት አንድ 2017 ዓ ም ጀምሮ ከስራቸው እንዲነሱ የተደረገው በፓርላማው ጽህፈት ቤት ውስጥ ባሉ ዳይሬክተሮች ውስጥ በሚሾሙ ዳይሬክተሮች ዙሪያ ባሰሙት ተቃውሞ ነው። ዶክተር ምስራቅ በዳይሬክተሮቹ አመራረጥ ዙሪያ ድምጻቸውን አሰምተዋል። ምርጫው የጽህፈት ቤቱ የስራ አካል መሆኑን በማስረዳት አልቃገብነትን ተቃውሟል ያሉት አንድ ምንጭ ይህን ተከትሎ ግን በፍጥነት ከስራቸው እንዲነሱ ተደርገዋል ብለዋል። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ በፓርላማው አፈ ጉባኤ አቶ ታገሰ ጫፎ በተጻፈ ደብዳቤ የተሰናበቱት ዶክተር ምስራቅ ብቻ ሳይሆኑ ዘናባ የቅርብ አጋ ተግባርና ጓደኛ የተባሉት በሙሉ ተመርጠው መሆኑን ዘገባው ጠቁመዋል በርካታ ሰዎች ስራቸውን አጥተዋል የዶክተር ምስራቅ ጓደኛና የቅርብ የስራ አጋር ነው የተባለው ሁሉ ተመርጦ ከስራ ተባሯዋል ከስራ ተባሯል ያሉን ምንጮች ሂደቱ በፓርላማው ጽህፈት ቤት ውስጥ ከፍተኛ መደናገጥንና ግርታን መፍጠሩ ታውቋል የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰተው በነበሩበት ወቅት በመንግስት የመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ተናግረው ነበር። አቶ ተስፋዬ በልጅጌ ደግሞ ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች በራሳቸው በአቶ ተስፋዬ ትዕዛዝ ጭምር ከስራቸው እየተቀነሱ እንደሆነ ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋል ብለዋል። አዋጁ እንደ ፍርድ ቤት፣ አቃቤ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮች አዋጁ የብሔር ብሔረሰቦች ብዙሃነትና አካታችነት ስርዓትን ይገነባል በሚል በመንግስት እንደታሰበ አስረድተዋል። ተሰናባቿ ዶክተር ምስራቅ መኮንን በአማራ ክልል በደቡብ ወሎ አስተዳደር የዞን ስራ አስፈጻሚ አባል በመሆን ያገለገሉ ሲሆን የአማራ ክልል ምክር ቤት ምክትል አፈ ጉባኤና አፈ ጉባኤ በመሆንም መስራታቸውንም ዘገባው አስታውሰዋል። ተመድ በጋዛ የእርዳታ ማከፋፊያ ላይ የተፈጸመው የፍልስጤማውያን ግድያ እንዲመረመር ጠየቀ። በጋዛ የእርዳታ ማከፋፊያ አቅራቢያ እርዳታ ሲጠባበቁ በነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው ግድያዎች ፈጽመዋል የሚሉ ሪፖርቶች መውጣታቸውን ተከትሎ የተባበሩት መንግስታት ድርጅት በገለልተኛ አካል እንዲጣራ ጥሪ አቅርበዋል። ራፋ በሚገኘው በአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን ጂኤች ኤፍ ማዕከል እርዳታ ሲጠብቁ የነበሩ እማኞች እንደተተኮሰባቸው ተናግረዋል። ዓለም አቀፉ ቀይ መስቀል 179 ተጎጂዎችን ሆስፒታሉ እንደተቀበለ ገልጾ ከነዚህም ውስጥ አንድ ሰዎች መገደላቸውን አክሏል። በሃማስ የሚመራው የሲቪል መከላከያ ኤጀንሲ የተገደሉ ፍልስጤማውያንን ቁጥር 31 አድርሶታል። የእስራኤል ጦር በበኩሉ ወታደሮቹ በእርዳታ ማከፋፈያው ማዕከል ወይም አቅራቢያ ላይ በሲቪሎች ላይ ተኩስ ከፍተዋል መባሉን አስተባብሏል። ጂኤችኤፍ በበኩሉ ሪፖርቶቹ የፈጠራ ወሬዎች ናቸው ሲል የከሰሰ ሲሆን በተቋሙ ወይም በአቅራቢያው ስለደረሰ የደረሰው ጥቃት እስካሁን ማስረጃውን አላየንም ብለዋል። እስራኤል ቢቢሲን ጨምሮ ዓለም አቀፍ ሚዲያዎችን ወደ ጋዛ ገብተው ሪፖርት እንዳያደርጉ ክልከላ መጣሏን ተከትሎ አንዳንድ መረጃዎችን ማጣራት አስቸጋሪ አድርጎታል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬስ ሰኞ እለት በሰጡት መግለጫ በጋዛ እርዳታ ሲጠባበቁ የነበሩ ፍልስጤማውያን መገደላቸውና መቁሰላቸው በከፍተኛ ሁኔታ አስደንግጦኛል ብለዋል። አክለውም በእነዚህ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲካሄድና አጥፊዎች በህግ እንዲጠየቁ ጥሪ አቀርባለሁ ብለዋል። የእስራኤል ውጭ ጉዳይ ሚኒስቴር ለጉቴሬዝ አስተያየት አሳፋሪ በማለት ምላሽ የሰጠ ሲሆን ዋና ጸሐፊው ሐማስን ባለመጥቀሳቸው ተችቷቸዋል። ሰብአዊ እርዳታ በአሁኑ ወቅት የሚከፋፈልበት መንገድ ተቀባይነት የሌለውና ሰብአዊነትን የሚያወርድ ነው ሲሉ የመንግስታቱ ድርጅት የሰብአዊ መብት ኃላፊ ቮልከር ተርክ ተናግረዋል። ይህ የሚያሳየው ለሲቪሎች ፍጹም ንቀትን ነው። ለሶስት ወራት ያህል ምግብና መድኃኒት ሳያገኙ የቆዩ ሰዎች በዚህ መንገድ እርዳታ ለማግኘት መሮጣቸውን ወይም እንዲመፈተናቸውን ማስ